ትሁት የትም አትሄጂም፣ አትሄጂም አልኩሽ፣ አትሄጂም። ካሌብ፣ ትሁት፣ ካሌብ፣ እኔ ትኬት ቆርጫለሁ እሄዳለሁ፣ አልኩ፣ እሄዳለሁ። መሄዱን እሺ፣ ትሄጂልሽ፣ ግን አባዬን በዚህ ሁኔታ ነው ተተሹ የምትሄጂው፣ ዛታ ማለት ካሌብ፣ አንተ እኮ ምትፈልገው ይሄን ነው ትለዋለች ማለት ነው። እሺ፣ በቃ ይቅርታ አድርጊልኝ። ምንም ማድረግ አልፈልግም። ይቅርታ እኮ አድርጌልሃለሁ። እሺ ሁለት ደቂቃ ከቤት ገብተሽ እናውራ እሺ ትልና ትመለሳለች። ከዛም በኋላ አባቤ ዝም ብለ ልትለቃት ነው? የዛሬ ስንት ዓመት አብራን እንደኖረች ዛሬ በአንድ ጊዜ ተነስቼ እሄዳለሁ ብላ በአድነቷን ስታስታውቅ ምን ማድረግ እችላለሁ? በምችለው ለመንኳት፣ ለመንኳት። ግን እሷ እሄዳለሁ ብላ ስትታገለኝ ምን ላድርግ? ካሌብ አሁን ገና እኮ ነው በአድነቷን ያወቅኩት ይለዋል ማለት ነው አባቤ አባቢ እንደዛ ማለት ተገቢ ነው አባቢ? ይህን ቃል ለምንድ ነው የምትናገረው? አዎ ልጅ፣ አሁን ግን ረግጥሽን ከሄድሽ የምርም በጣም ነው ማዝንብሽ ይላትና፣ እንግዲህ ካሌብም ከእግሯ ተንበርክኮ ቅርታ ብሎ ካሌብ ያስቀራታል ማለት ነው። ከዛም በኋላ ካስቀራት በኋላ እንግዲህ ሌላ ነገር እየተፈጠረ ነው ማለት ነው። ምክንያቱም ኤደን መበቀል አለብን እነዚህ ልጆች የውሸትም ቢሆን ፍቅረኛ መሆን አለብን ብላ ትነግረዋለች ማለት ነው። ባይስማማበትም ግን እያመነታ ይሄ ነገር ላስብበት ይላታል ማለት ነው። ምንም ማሰብ አያስፈልግም፣ ከዚህ በፊት እኮ አንተ ነበርክ ጥያቄውን ያቀረብክልኝ ትለዋለች። ከዛ ሱ እሺ ይልና ይስማማና እነሱን ለማስቀናት በሚያደርጉት ነገር እነሱን አስቀናው ብለው ትሁትንም በዛው አብረው አስቀንድ ተዋታል ማለት ነው። ትሁት እንግዲህ እየተጫወቱ እያወሩ ስታያቸው ተነሳስታ ጥላቸው ተናዳ ወደ ቤት ትገባለች ማለት ነው። እግዚኦ ትሁትም እንግዲህ በዚህ በኩል ተናዳ ወታ ወደ ኩሽና ሄዳለች ማለት ነው። ከዛ ሄደንም ደግሞ ተከትላት ትገባና እንዴት ትሁት ምን ነው ሙንነሽ ነው የተናደች ትመስያለች ትላታለች። አይ አልተናደድኩት። ምን የሚያናድ ነገር አለ ብለሽ ነው ተናደሻ? ያል ትሁት አዎ ተናድጃለሁ። በእርግጥ ካሌብን እንደማፈቅረው ነግረሽ ነበረ ውሸት ነው ብለሽ ነገር ሽኝ ያለውን ነገር ታግየልሽ ነበር፣ ግን አንቺ ውሸት ነው ስትይኝ እኔም በዛው ተናድጄ እኔ ለራሴ ያደረኩት። ትላታለች ማለት ነው። አሄ ጥሩ ነው፣ መልካም መልካም ነው ጥሩ ነው መልካም አርገሻል፣ ምናምን ትላታለች ማለት ነው። ከዚ እንደዛ ላጥላት ትሄዳለች። በመጨረሻ ላይ እንግዲህ ካሌብና ኤደን ፍቅር ፍቅር ይጫወታሉ። ዳኒ ይናደዳል፣ አይገልጸውም። ዳኒ ይፎነጭራል፣ ይናደዳል፣ ይቃጠላል። በቃ ሚስቴን ቀማኝ ብሎ ዳኒ በጣም ነው የሚናደደው፣ በጣም ነው የሚንጨረጨረው። ከዛ መጨረሻ ላይ ኤደን ወደ ካሌብ እየሄደች እያለ ካሌብን ለማግኘት ወደ ካሌብ እየሄደች እያለ ኤደንንና እና ኤደንንና ማለትም ኤደንንና ኖ ኤደንን ሳይሆን፣ ይቅርታ፣ ለሚጠፋው ለሚቀደፋ ለምናገረው ቃል ይቅርታ አድርጎልኝ፣ ሌላ ሀሳብ ውስጥ ሆኜ ነው ቪዲዮ እየሰራት ያለ መስራት ስላለብኝ ማለት ነው። ካሌብንና ኤደን እየሄደች ያለ ካሌብን ለማግኘት ኤደን እየሄደች እያለ ማንን ታገኛለች? ትሁትንና ዳኒ ተቃቅፎ ታገኛቸዋለች ማለት ነው። ከዛ መጨረሻ ላይ እንዴ በስመ አብ ምናምንትል እና መጨረሻ ላይ ከጥፋት ላይ ጥፋት፣ ከጥፋት ላይ ጥፋት፣ አንተም መቼው ማትረባ አንተ ውሻ ነ ብላ ጣጥላው ትሄዳለች። እንግዲህ ቴናም ደግሞ የድፍረቷ ድፍረት፣ የድፍረቷ ድፍረት ትላላችሁ እረ የሰው ሁሉ ድፍረት ትተውን የለ እንዴ! እሷ ደግሞ ትሄድና እንግዲህ አባቢ የሆነ ነገር ለማማከል ፈልግ ኮ ነው። እኔ ከአንቺ ምንም ምክር አልፈልግም ይላታል ማለት ነው። አረ አባቢ የሆነ ከበድ ያለ ነገር ሲሆን እኮ አንተ ነህ፣ ለይቅርታም ልብ ስላለህ ልነግርህ ብዬ ነው ብላ ሁንቦጭ አርጋ፣ አንድ ምን ልበራበድረኝ ምትፈልገው

ተናዶባት ጥሏት ይሄዳል ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እማናዳችሁ ማበሳጫችሁ፣ ማስቃችሁ፣ ማዝናናችሁ ሁላችሁንም እየሳቃችሁም እየተዝናናችሁም እየተናደዳችሁም እየተበሳጫችሁም የምታዩም ውድና የተከበራችሁ ቤተሰቦች እኔ ግን በክርስቶስ ፍቅር ወዳችኋለሁ። መሆኑ ላይ ካርጉልኝ ለምንድነው እናንተ ከምትናደዱብኝ፣ በኮሜንት ሙልጭ እያደረጋችሁ ማሰድቡኝ? የምሬን እኮ ነው። እኔ መቼም አንዳንዴ አንዴ ተፈጥሮ ያለው እንግዲህ ክፉ ሁኜ ምን ይደረግ? ቻሉት። እና ላይክ አድርጉኝ፣ ላይክ አድርጉኝ። እና ለፉኝ፣ ችግር የለውም እና ልምልላችሁ ፈልጌ ነው ቴና በጣም የምታስቅና ምትገርምት ምርጥህ ቴናት በነገራችን ላይ ከሷ እኔ በምንም አልተናነስም። ወይኔ ቴናዬ እኔ ከሷ በምንም አልተናነስም። አንዳንድ ጊዜ ሙሾን መሴልብኝ ማለት ነው። እና ለማንኛውም እና ቴናዬ ድፍረቷ አባቢም ብራ በድረኝ አንድ ምንል ብራ በድረኝ ልጁ ሊገለኝ ነው ምናምን ትለዋለች ማለት ነው። ከዛ እሱም ደግሞ እንዴ ይልና እንዴ እኔ ላንቺ ብር ላበድርሽ እኔ ብችል ለሱ ነው እንጂ የምሰጠው ይላታል ማለት ነው። ከዛ በኋላ እንዲህ አባቢ እንዲገለ ትፈልጋለህ? ምን አገባይ? ይላት ትለዋለች ማለት ነው። ከዛ መጨረሻ ላይ እንግዲህ አባቢ በረገራችን ላይ ይቅርታ ሊያደርግላት እያሰበ ነው የምር ማለት ነው። ያ ይቅርታ ልብ ያለው ሰው እንግዲህ ይቅርታ ያደርግ የለ ይቅርታ ሊያደርግላት እያሰበ ነው ማለት ነው። ከዛ መጨረሻ ላይ ከዛ መጨረሻ ላይ ተናዶ ጥሏት ይመጣ ጥሏት ይነሳል። ላምብብበት ብሎ ጥሏት ይነሳል። ከዛ ትሁትን ይሄድና ካሌብ አፈ ቅርሻለሁ ብሎ ይነግራታል ማለት ነው። እንግዲህ ትሁት ትሁት እዬ ሰክራ ስክር ብላ እኔ ለዚህ ቤት የምከፍለው ውለታ ከምንምና ከምንም በላይ ለዚህ ቤት ዋጋ ከፍያለሁ፣ ደሜንም ጠባርያለሁ፣ ነፍሴንም አንሳልፍያለሁ ለእኔ ግን ክብር ይገባኛል። አባቢ ሰከር ብለህ እንግዲህ ሌላ ነገር እንዳትለኝ፣ እኔ መናገር ያለብኝ ነገር ይናገራለሁ ብላለች። እንግዲህ ሳክራ ማለት ነው። ሳክራ እንደዛ ብላ ስታወራ እንግዲህ አባቢንም እንዳስፈታችሁ ሳክራ ተናግራለች ማለት ነው። ከዛ በሰከር ማለት ምን ትላለች መሰላችሁ? እኔ ቆይኔ ካሌብን ለማፍቀር ምን ያንሰኛል ብላለች። እንግዲህ ሳክራ ማለት ነው። እዛ አባቢ እንደዚህ ሳቀባት። እናቴ ሹው ሽው አረገች እና ቤት ሸቃሊት እኮ ሞቅ ሲላት፣ ሸቃሊት ሞቅ ሲላት አልኳቸው። እኔ ቆይ አባቢ አንዳንድ ነገሮችን ብናገር ቅር እንዳይል አባቢ እኔ ለአንተ ዋጋ ነብሴን ሰጥቻለሁ አለ ደሜን ሰጥቻለሁ ትላለች። እንግዲህ በስካር መንፈስ ዝም ይላታል። ቆይ እኔ ድሃ እንኳን ብሆን አባቢ ቆይ እኔ ካሌብን ለማፍቀር ምን ይጎልኛል? ብላ እንግዲህ ቦጭ አድርገዋለች ማለት ነው። አፍቀር ያሉ ብላ በስካር ባል ቦጭ አድርገዋለች ማለት ነው። ከዛ በኋላ እንግዲህ አባቢ እንዳፈቀረችው አለን። በነገራችን ላይ ለአባቢ ወደ ክላስ ይዟት እየገባ ስለሰከረች እንዳወቀ ብዙ እንዳዘባርቅ ብሎ አንስቶ ወደ ክላሷ ይዟት እየገባ ለአባቢ ነው እንደዛ ያለችው። ለአባቢ ነው እንደዛ ያለችው። አባቢ ነው እንግዲህ የሚያውቀው ካሌብን እንዳፈቀረች የሚያውቀው አባቢ ነው። ከዛ ኤደንም ታቃለች። በነገራችን ላይ እባክሽ ሰክረሻ አውርተሻል፣ እኔ ሰምቼሻለሁ ምናምን ብላ ኤደን ከካሌብ ጋር እንዳዲስ ታጣብሳቸዋለች ማለት ነው። በቀጣይ ቪዲዮ በቀጣይ ቪዲዮ እንግዲህ ካሌብና ትሁት ተፋቅረው ፍቅረኛ ሞች ሆነው ነው እንግዲህ የሚመጡ ትሁትን ለማቃጠል ከዛ ትሁት ደግሞ ልጁ ይዝና በቢላ ሽንቁር ያደርጋታል፣ ሆዷን ማለት ነው። እሷ አሁን ሆስፒታል ላይ አለች፣ ሂዶ የሚጠይቃት እንኳን የለም። ምክንያቱም ሆስፒታል ራሱ ለነፍስ ያሉ ሰዎች ነው ወስደው እንትን ያሏት። ግን ዳኒ ለመርዳት እየሞከረ ነው፣ እሷን እሷን በጣም መርዳት እየሞከረ ነው። እና ከዛም በኋላ እሷም ትሁትም እንግዲህ አክም ቤት ገብታለች ትሁትም እንግዲህ አፈቀርኩ ብላለች። ያው ልጁም እንግዲህ እሷን ገድሏት እያዛል። ያኔ ወግቷት ሞተች ገደልኳት ብሎ ሲሄድ ግን አልገደላትም። ትተርፋለች ማለት ነው ትሁት። ምክንያቱም የመታት መስሎ ግን እንትን አላላትም። ያኔ የገደላት ነው የመሰለው እሱ ግን አልገደላትም። አንድ ምን የልም ብር ካላመጣሽ ማረግሽን አታቂም ብሎ እንግዲህ በስካር መንፈስ ተንዘላዝላ ስትሄድ ሸንቁሮ ጥሏታል ማለት ነው። በጣም የሚገርም የሚገርም የሚገርም ነገሮች ተፈጣጥረዋል። እውነት ለመናገር ትሁትም እንግዲህ እንደምታያት ብዙ ነገር እንትን ብላለች አሁን ትሁትና ኤደን ጦርነቱን ሊጀምሩት ነው ምክንያቱም እንደምታፈቅረው እና እንደምትወደው ከዚህ በፊት ነግራታለች እና እንዴትን እየነገርኩሽ እያወቅሽ ምናምን ብላ ትሁትም ተናደዳለች ግን ትሁት እኔኮ ልነሱ ለማናደድ እንጂ የእውነት አፍቅሬው አይደለም እንዴትስ ሊሆን ይችላል ምናምን ነገር ብላ ኤደን እንግዲህ ለትሁት ታስረዳታለች ማለት ነው በቀጣይ እንግዲህ እንደዛ እየተባባሉ እያለ አባቢም እንግዲህ ትሁት ካሌብን እንዳፈቀረችው ሲሰማ፣ ካሌብ ይቺ ልጅ ትሬት አድርጋት፣ አንተን አፍቅራሃለች፣ ወዳሃለች፣ በጣም በሚገባ ነው ለአንተ ቦታ ያላት ነግራኛለች፣ ከውስጥ ሰክራ እያለ ብዙ ነገር አውርታለች፣ ምናምን ነገር ብሎ ለካሌብ ይነግረዋል። ካሌብም እንግዲህ በቃ ካሌብ በአባቢ ማለት ነው ትሁት ካሌብን ስላፈቀረችው አባቢ በጣም ደስ ብሎት ነው እንደዚህ የሚሰቀው ማለት ነው። በጣም ደስ ብሎታል። ምክንያቱም እሱን ስላፈቀረች የሚፈልገው ነገር ስለሆነ ማለት ነው። እንግዲህ ካሌብም ደግሞ አንዴ የተማረች አንዴ የተስተማረች እያለ እንግዲህ ሰውን ከሚፈልግ እሷን ያግባ። የምሬን ነው። አንዳንድ ጊዜ ወንዶች አሉ፣ የምሬን ወንዶች ብቻ ሳይሆኑ ሴቶች አሉ የሆነ ቅልብ ቅልብ ወይም ደግሞ ችኩል ችኩል ብሎ የሚያወራ ሰው ሰው የማይመስላቸው ሰዎች አሉ። ወይም ደግሞ ድሃ የሆነ ሰው ወይም ደግሞ የሆነ ነገር የሆነ ሰው በቃ ይሄ ዓላማ የሌለው የሚመስላቸው ሰዎች አሉ እና ካሊብም እንደዛ ነው የተረዳሁበት። ምክንያቱም አሁን ትሁት በጣም ሁሎቹንም የምትቦንስ በጣም ምሁር የሆነች ከድህነቷ ውጭ ምንም የሚጎላት የሌለች ልጅ ናት ግን እሱ ያንዴ የተማረች አንዴ ተስተማረች ይላል። ዋናው የልብ ሙያ ነው እንጂ እሷ ስለተማረች ዲግሪን ስለጫነች አይደለም። እንግዲህ ውልሽ እዚህ ላይ እንደምታየዋት ተቃቅፎ ታገኛቸዋለች። እንደምታየዋት ተቃቅፎ ታገኛቸዋለች። አንተ መቼም መማሪያ የለህም ምናምትልና ትሁት ደግሞ እንግዲህ በቲና እንግዲህ እንደዚህ ሆና ስላየቻቸው ደስ ብሏት ትስቃለች ማለት ነው። እሱ ተከትሏት ሲሄድ፣ እሷ ግን በደንብ ትስቃለች ማለት ነው። በጣም ነው የምትስቀው ተሳካልኝ ብላ ማለት ነው እና እሷም ደግሞ እንግዲህ አንተ መቼ በማትረባ ነህ አንተ የወረድክ ነህ ምናምን ብላ ተናዳ ጥለው ትሄዳለች፣ ወደነ ካሌብ ማለት ነው። ካሌብ ጋር እንግዲህ ጥንስስ እንዲጠነስሱ ካሌብን የውሸት እንዲተውኑ ምናምን ታደረግና፣ ጥፍስ ጥፍስ ሸተተኝ ትላለች። ተቃጥጥፈ ወደ ክላስ ሲገቡ እኮ ነው። አልጋው ላይ ሆኖ ጥፍስ ጥፍስ ሸተተኝ ምናምን ትለዋለች። ይላታል፣ ይህ ምን ጥፍስ ምናምን? አይ የሆነ ሰው ሲናደድ ሲያረሰ ብቻ አለሁና እሱ ነው ሲቃጠል እንድንቀጠል ሲል የታየ ምናምን ነገር ብላ ትነግረዋለች ማለት ነው። ከዛ መጨረሻ ላይ አንቺ ቀልሽ አይጠቀምም ጨዋታ ጨምረሻል ምናምን ይላል። ምክንያቱም አሁን ኤደንም መበቀል ጀምራለች ማለት ነው። በቀል ለማንም ባይበጅም ግን መበቀል ጀምራለች። ከመበቀል ይልቅ አንዳንድ ሰውን ለእኔ አይሆንም ያሰው ወይም ደግሞ ለእኔ አይመጥንም ጓደኝነቱ አይመጥነኝም፣ ወይም ደግሞ ለእኔ የሚሆን ሰው አይደለም ብሎ የሚስቅ ሰው የሚገጥ ሰው፣ እንደዚህ ተናጋሪ ሰው፣ እንደዚህ የሆነ ሰው የኔ አይሆንም ብሎ የሚያስብ ሰው ከሆነ መራቅ ነው፣ ዝም ብሎ መራቅ እያለ ምን አስፈለገ? በቀለም መበቀል ሄደን ተይ እንጂ ነውን አይደለም። እሱ እኮ ስራ ስራ ተብሎ ነው ይህን ሁሉ መከራውን የሚያይ እንጂ አንችን የሚወድሽ ታረቂውን ማወዳቸው